ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ብዝት ይበል። የኔ ሰላም በዝቶልኛል። ድርሳነ ኃይሉ እባላለሁ። ዛሬም እንደተለመደው ናግ ያደረገኝን ቪዲዮ ያስገረመኝን ካሰብንበትና ከተማከርንበት ለእናንተ በሚሆን መልኩ ይዤ ቀርቤያለሁ። አስተያየታችንን ልናስቀምጥ ከእዩሃ ሚዲያ ላይ ያየሁትን ሁለት ታሪኮች ነው። አንድ ላይ ነው ይዤላችሁ የመጣሁት። የእድሜያቸው ልዩነት ስለገረመኝ ነው አንድ ላይ ይዤላችሁ የመጣሁትና የባል መስፈርት ምን እንደሆነ በዛው እንዴት ነው ምን አይነት ነው የሚለውን ነው። አጠር ባለ ቪዲዮ ነው ይዤላችሁ የመጣሁት ግን ይሄ ቪዲዮ እንድንማማርበት ተብሎ የተሰራ ስለሆነ ከታች ካመንት ሲያስቀምጡልን በአስተዋይነትና በጨዋነት እንዲሆን በአክብሮት ጠይቃለሁ። ሌላ ቪዲዮ ልሰራ ነበር የመጣሁት ስለነ ሰላም ሳይ፣ በእርግጥ የባለቤቷን አላየውም። ስለነ ሰላም ሳይ ይሄንን አስተያየት ላስቀምጥ የመጣሁት እንጂ ቪዲዮውን መስራት አላቆምኩም። በተጨማሪም ደግሞ ጥፍሬን እንደተለመደው መሳጅ እያደረግኩ ስለሆነ ማዋራችው አይ ኮንታክት ላይ ኖሬን ስለሚችል ከወዲሁ ይቅርታ ጠይቃለሁ። ወደ ፕሮግራሜ ስገባ እዩሃ ሚዲያ ላይ መተው ታሪካቸውን ተማሩበት የሚሉን ሰዎች ማለት ነው፣ እንድንማርበት ነው፣ እንድንመራመርበት ነው። በጣም ነው የሚገርመኝ እነሱ እንዴት በፊት አልተማሩም? እላለሁ። ከዚህ በፊትም ሰርቼበታለሁ፣ ተደጋጋሚ ማለት ነው። በተለይ ይሄ ፌስቡክ ላይ ተዋውቄው ወይ ደግሞ ከአሜሪካን እንደዚህ አይነት ተሸወድኩ ምናምን የሚባለው አይነት ማለት ነው። በደንብ የሚሸውዱ ሰዎች ሊኖሩ ይችላሉ። ግን አሁን የሰላም ኢትስ ኦብቪየስ የባለቤቷን ኢንተርቪው ያላየሁት እሱ ጋር ሄጄ ባየው፣ አይ እኔ ድሮ መወዳት ነበር ለቪዛ አይደለም ነው ሊል የሚችለው ወይም ደግሞ እውነትም ኢየሱስ ክርስቶስ ብሎኛል ነው ሊል የሚችለው ነው ተናግሮኛል ነው ሊል የሚችለው እና ከዛ አይዘልም። ለዛ ነው ያላየሁት እንጂ እሷ ነች ከላይፌ ተማሩ ከኔ ታሪክ ተማሩ ብላ የመጣችው ሰው። ለዛ ነው የእሷን ታሪክ ሰማሁና ምንድነው ይሄ ታሪክ የሚያስተምረው ብዬ እኔ አመራመረኝ። አላስተማረኝም። በጣም ሊያመራመረኝ እንደውም እኔ ስሰማት በደንብ ኢየሱስ ክርስቶስ ተናገረኝ አለኝ ብላ ትዳር መያዟን ምናምን ስትናገር አይ በቃ እንደው አዩ ጋ ነው አዩ ጩፋ ነው ምናምን የሚባለው እሱ ጋ ነበር መሄድ የነበረባት እንጂ በፍጹም እዩሃ ሚዲያ አልነበረም መምጣት የነበረባት። እና እዛ ነበር መሄድ የነበረባት እዩሃ ሚዲያ አልነበረም መምጣት የነበረባት። ሰው ትዳሩ ስትገቡ መስፈርት ሳይኖራችሁ የእናንተን መስፈርት እንኳን ጥሶ ማለት ነው ጌታ ተናገረኝ ሲላችሁ ዝም ብላችሁ ትዳር ውስጥ አትገቡም። ባልን ስታገቡት መስፈርት ሊኖራችሁ ይችላል። በተለይ ደግሞ ትልልቅ ሰዎች እድሜያችሁ የጨመረ ሰዎች አብረን ሰርተን እንቀየራለን ከሰላሳ አምስት እና ከአርባ አመት በላይ በኋላ አብራችሁ ሰርታችሁ ለመቀየር ከወንድ ጋር ማሰባችሁ በጣም የሚገርም ጉዳይ ነው። መታሰብ ያለበት ጉዳይ ነው። በወንዱም በሴቱም ጉዳይ ማለት ነው። ማለት ወንዱም ሴቷን ሲፈልጋት ሴት ልጅ ትዳር ሲፈልግ በአርባ ዓመቱ ማለት ነው። ቤት ያለው ስራ ያለው አትሊስት የሆነ ነገር ያለው ሆኖ ነው በዛ ሰዓት መገኘት ይዛችሁ። በዛ ሰዓት ካሌላችሁ በቃ አብሮ ሰርቶ ያልፍልናል ብላችሁ ትዳር መጀመር በአርባ ዓመታችሁ ማለት ነው በጣም የማይታሰብ ጉዳይ ነው። እና መጀመሪያ ባል ብላችሁ ስትይዙ አንድ ሰው ባል ሲሆን ስራ ያለው ሴፍቲ ሴኩሪቲ ነው። ብትደገፉበት የማይወድቅ ሰው ነው መሆን ያለበት የሰላም ባለቤት። ግን ቦይፍሬንዷ ማለት ነው። ቦይፍሬንድ እያለ ቦይፍሬንድ ማይሆን እንደማይችል አሳይቷታል፣ እሷ አስረድቷታል በደንብ ነው። አንድ ላይ እያሉ የነበረውን ሲያረጋት የነበረውን ነገር፣ ከዛ በኋላ ደግሞ አሜሪካን ሀገር ከገቡ በኋላ ሲያደርጋት የነበረው ነገር እርጉዝ እያለች ላይክ ቤቷን ስታጸዳ ምንጣፍ አላግዝም ብሎ ሲላት በማታ ጥሏት ሲወጣ ምጧ ሲመጣ እና ራሴ ነድቼ ሄዳለሁ አለች። እኔ እንዲያውም እግዚአብሔር አተረፈሽ እንኳን አሜሪካ ሆነ እንጂ እንዳልሽው ሀረር ቢሆን ጋሪ ነበር አስነስተሽ ብትሄጂ ብዬ እንኳን እግዚአብሔር አተረፈሽ ነው ያልኩት። ግን ብዙ ነገር አድርጓታል እና እሱንም እያወቀች ነው ከኢትዮጵያ ከመምጣቱ በፊት ብዙ ነገር አድርጓታል። እዚህ ከደረሰ በኋላ ብዙ ነገር አድርጓታል። ሰው እሷ ደግሞ በምላሹ ጥሩ ነገር ታደርግለት ነበር እና ልላችሁ የምፈልገው ምንድን ነው፣ እንደዚህ ከሰላሳ አምስት አመት በላይ የሆነን ሰዎች ባል ብለን ማለት ነው። ባል ስንፈልግ ስራ ያለው ስራ ያለው ቀርቶ ቤት ያለው ብዙ ነገር ያለው መኖር አለበት። ብዙ ነገር ነው የሚቸግረው። ከስራ ሌላ ንብረት በደንብ ያለው ሰው ካልሆነ በደንብ የሚጠብቃችሁ ካልሆነ ከአርባ አመት ከሰላሳ አምስት አመት በላይ ያላችሁ ሰዎች አብረን ሰርተን እንቀየራለን የሚል ሀሳብ በሴቶቹ በኩል ትክክለኛ ሀሳብ ነው ብዬ በፍጹም አላስብም፣ አልገምትም። የኔ ሀሳብ አይደለም የኔን ሀሳብና አስተያየት ነው ማስቀምጠው እዚህ ጋር እና ደግሞ በተመሳሳይ መልኩ ማለት ነው አሁን እቺ ትንሿ ልጅ ጋር ደግሞ ስንመጣ ትንሿ ልጅ ጋር ደግሞ አሁን በእኔ በዛ እድሜ ቢሆን በትንሽነቴ በሀያ አመቴ ምናምን ቢሆን ያ አብሬ ሰርቼ የምኖረው ሰው ነው ባል ሊሆነኝ የሚችለው ሰው ብዬ ነው ዴት የማደርገው ሳረግ። ትንሿ ልጅ ግን አሁን ይህንን አሜሪካ ያለውን ሰው የዴት ስታደርገው ልጅ እንዳለው እያወቀች እዛው ጋር ሲጀምርም ማለት ነው። ብዙ ስህተቶች ሴቶቹ ጋር ነው ያለው ወንዶቹ ጋር የወንዶቹ ስህተት ብዙ አይታየኝም። በሁለቱም ታሪክ ማለት ነው። ሴቶቹ ምልክት አይተዋል። ይሄ ነገር ሀፕን ከመሆኑ በፊት ምልክት አይተዋል። ትንሿም ልጅ ምልክት አይታለች። ሰላምም ምልክት አይታለች። አሁን ምንድን ነው እዚህ ጋር እንዲፈጠር ታሪኩ ላይ የመጡት። ሜቢ የትንሿ ልጅ መፍትሄ ሊኖረው ይችላል፣ ግን ዘላቂ መፍትሄ አይኖረውም። እሱም ቢሆን ማለት ነው ወደፊት የሚማሩት ነገር እናንተ ከድሮ ታሪክ እንዴት አልተማራችሁም? እንዴት ተሳሳታችሁ? በፌስቡክ ተዋወቅኩ ሲባል ድሮ እንዴት አትማሩም ነው? ወይስ አውቃችሁ ነው የምትሳሳቱት? አንድ ነገር እኮ በሪሌሽንሽፕ ውስጥ ሲፈጠር ማለት ነው ሲፈጠር ሰው ጋር መጥቶ መፍትሄ የማያገኝ ከሆነ መፍትሄ ብቻ አይደለም ደግሞ ሰውንም የማያስተምሩ ታሪኮች እኮ አሉ። አንዳንድ ታሪኮች አሁን የሰላም አውቃን የተሸወደችው ምን እንድንማር እንደፈለገች አሸዋወድ ይሁን ምናምን፣ የተማረችው ወይም ፓስተሮቹን የፓስተሮቹን ውሸታምነት ይሁን ምናምን፣ የተሸወደችው ምን እንድንማር እንደፈለገች አይደል? ነው ትንቢት አነጋገር ይሁን እንድንማር የፈለገችው ምን እንደተማርን አይደል? ነው መጥቶ ገና በኢየሱስ ክርስቶስ ነግሮኛል ብሎ ሲላት ማለት ነው። እሱም እኮ አያፍርም፣ ይሄን ብያለሁ ይላል። በቃ ሊትራሊ ውሸት እንደሆነ ማወቅ ነበረባት። ጴንጤዎች እኮ በጣም እኮ የሚገርሙኝ ነገር ደስ የሚሉኝ ነገር እኮ መልአክ እንኳን አይላክላቸውም ታውቃላችሁ። ካላቸው ቅርበት የተነሳ ነው መሰለኝ፣ ካላቸው ቅርበት የተነሳ ይሁን ወይ አይ ዶንት ኖው ንቀት ይሁን አላቅ፣ ብቻ ኢየሱስ ክርስቶስ እራሱ ነው መጥቶ የሚነግራቸው። መልአኩ ቅዱስ ገብርኤል ቅዱስ ሚካኤል ምናምን አይልክም እግዚአብሔር ለእነሱ ጊዜ ወርዶ ምናምን ነው መቶ ምናምን ሚስት አለች ምናምን ባላለ ምናምን ብሎ የሚነግራቸው በዛ በዛ ድፍረታቸው በዛ በዛ ድፍረታቸው ደስ ይለኛል ያላቸው ቀረቤታ ይሁን ድፍረት አላውቅም ግን ደስ ይሉኛል መልአክም አይደለም የሚነግራቸው ምልክትም ምናምንም አይደለም የሚነግራቸው ያንን ሁሉ ምልክት ስታይ እሱ ቦይ ፍሬንድ እና ገርል ፍሬንድ እያሉ ገና እዚህ እያሉ ሚስትሪት ሲያደርጋት ምናምን ያሳያትን ነገር ኢግኖር አድርጋ ግን ኢየሱስ ክርስቶስ መጥቶ ወርዶ ለሱ ብሎ ተናግሮኛል ያላትን ውሸት አምና መቀበሏን ምናምን ነው የምንማረው። ትንሽ ግራ ያጋባል። እና ብዙ ትዳሮች በእልህ ማለት ነው ልክ ብሮክ አፕ ሲያደርጉ ሪሌሽንሽፕ ላቸውን ሲለያዩ ያመጡና ሚዲያ ላይ ይዘረግፉታል በጣም ይዘረግፉታል ዛሬ ሌላ ቪዲዮ ነበር በእርግጥም እንደነገርኳችሁ ልሰራ የነበረው ማለት ነው ግን ሀሳቤን ያስቀየረኝ መስራቴ አይቀርም አንዳንድ ሰዎች አላችሁ ከሪሌሽንሽፓችሁ ጋር ስትጣሉ ከትዳራችሁ ጋር ስትፋቱ ታመጡና ኑሯችሁን ፐብሊክ ላይ ማለት ነው ትዳራችሁን ፐብሊክ ላይ ላይጠቅማችሁ ላትጠቀሙበት ዝርግፍ አድርጋችሁ ታወጣላችሁ ይቅርባችሁ አይጠቅማችሁም እኔ አሁን ለምሳሌ መጀመሪያ የነ ሳምሶን እና ቤቢን መለያየት ስሰማ ሄጂ ኢንተርቪያቸውን የድሮውን ዋድሀፕን ያልኩት፣ ምክንያቱም እኔ ሳምሶንን ሳቀው ጥሩ ሰው ነው፣ በጣም ጥሩ ሰው ነው እና ሄጂ ሳይ ኢንተርቪያቸውን ምናምን ነገር ሳይ በጣም ገረመኝ። በቃ አንዳንድ እኛ ሴቶች ትዳር እንዴት እንደሚያዝ ጠፍቶብናል ባዲ ላንጉቻችን ምናምን ነገር እነሱን የሚያስቀይማቸው የምናደርጋቸው ነገሮች ብዙ ነገሮች አሉ በጣም ብዙ ነገሮች ገብታችሁን ሰርጋቸውንም ኢንተርቪያቸውንም ብዙ ነገሮቻቸውን መመልከት ትችላላችሁ እና በአንደበታችን ብቻ አይደለም ወንዶችን የምናስቀይመው በባዲ ላንጉቻችን በሰውነታችን በአቀማመጣችን በአመላለሳችን የምንላቸው ነገሮች እንዴት እንደምንላቸው ምናምን ነገር ባሎቻችንን በደንብ በጣም ያስቀይማል፣ በጣም ያስቆጣቸዋል። እና ታፒኬ በእርግጥ እነሱ አይደሉም፣ ግን ያው ሰሞኑን ሲነጋገሩበት ስለነበረ አካባቢያችን ላይ ምናምን በጣም ጥሩ ኤግዛምፕሎች ናቸው። ገብታችሁ ኢንተርቪያቸውን እሷ ምን አይነት ባዲ ላንጉጅ ማለት ምን ያህል መጥፎ እንደሆነ ገብታችሁ ኢንተርቪያቸውን እንዴት እንደነበረ ምናምን የአስረኛ ዓመት የሰርጋቸው ምናምን ገብታችሁ ይው እና በጣም ባሎችን የሚያስጠላ ነገር ከአንደበት በላይ ባዲ ላንጎቻችንን ነው። እና አምጥተን ደግሞ ይሄ ትዳሮቻችንን ምናምን ሚዲያ ላይ ላይጠቅም ላይጠቅም ነገር አምጥተን ብትን ባናደረገው ጥሩ ነው። በተረፈ ግን እድሜያችን ሄድ ያሉ ሰዎች ምናምን አብረን ሰርተን ያልፍልናል ማለት ደግሞ በጣም ከባድ ነው። እንዲታስብበት ስለምፈልግ ነው። በዚህ ያለኝን ሀሳብ አስተያየት ላስቀምጥ ብዬ ነው። ልጁ ጥፋት አላየውበትም። ሊያጭበረብር ፈለገ፣ በሰላም በኩል ያለው ማለት ነው። ከዛ በኋላ አጭበረበረ፣ እንዳሰበው ተሳካለት። አሳይቷታል፣ ምልክቱን አሳይቷታል። በትንሿ ልጅ በኩል ደግሞ ያለው መስፈርታቸው ምን ነበር? የባል መስፈርት ምን ነበር? ፍላጎታቸውስ መጀመሪያ ምን ነበር? እኔ ከሁለቱም ጋር የታየኝ የሁለቱም ፍላጎት በቃ መውለድ ማርገዝ ነበረ። የባላቸው መስፈርት መሆን የነበረበት ወንድ ብቻ መሆን ነው። ወንድ ብቻ መሆኑን አይተው ነው ሪሌሽንሽፑን የጀመሩትና፣ ይሄንን ልን የመጣሁት ሰዓታችሁን ወስዳችሁ ጊዜያችሁን ሰጥታችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ አገኛችኋለሁ። ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ቅን ሰዎች እግዚአብሔር ያክብርልኝ። ሰላም እደሩ።